በባህር ዳር እየተካሄደ ባለው የምክክር ኮሚሽኑ ቀረቡ የተባሉ አጀንዳዎች እያነጋገሩ ነው። በጉዳዩ ላይ አዳዲስ መረጃዎች ተሰምተዋል የምታደምጡት ይሆናል። በአማራ ክልል የፋኖና ያገዛዙ ጦር ውጊያ ቀጥሏል። በወሎ ላሊበላ ከባድ ውጊያ ተቀስቅሷል። ይህንን በተመለከተም አዳዲስ መረጃዎች ተሰምተዋል የምታደምጡት ይሆናል። ሰላም ጤና ይስጥልን። በመላው የዓለም ክፍል ሆናችሁ ዝግጅታችንን የምትከታተሉ ክብራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምንቆያችሁም እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን የምሽቱን መረጃዎች ይዘን ቀርበናል። ለቻናላችን ብዙዎቻችሁ አዳዲሶች እንደሆናችሁ እንረዳለን። ስለዚህ ቻናሉን ሰብስክራይብ፣ ቪዲዮውንም ላይክና ሼር በማድረግ እስከ መጨረሻው እንድትከታተሉን እንጋብዛለን። በቀጥታ ወደ መረጃዎቹ አለፍን። እስከ መጨረሻው አብራችሁን ቆዩም። በአማራ ክልል ደቡብና ምዕራብ ጎንደር ዞኖች በምስራቅ ጎጃም በሰሜን ሸዋ በላሊበላና በሌሎች አካባቢዎች በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ ቀጥሏል። በውጊያው ከፍተኛ ሰብአዊና ቁሳዊ ጉዳት እንደተመዘገበ የታወቀ ሲሆን አገዛዙ በበኩሉ ዛሬም በባህር ዳር ከተማ የምክክር ኮሚሽን መድረኩን አስቀጥያለው ሲል አስታውቋል። የአገዛዙ ጦር በጎጃም ጃዊና በጎንደር ቋራ ወረዳዎች አወሳኝ አካባቢዎች የሚገኙ የፋኖ ይዞታዎችን አጠቃለሁ በሚል የከፈተው ውጊያ ዛሬም ለተከታታይ ቀናት መቀጠሉ ይፋ ተደርጓል። በሁለት ወረዳዎች አካባቢ የተከፈተው ውጊያም በድሮን ጥቃት ጭምር የታገዘ ነው ሲሉ የመረጃው ምንጮች አክለዋል። በእስካሁኑ ሂደትም በርካታ ወታደሮች የተገደሉበት ውጊያ ተደርጓል ተብሏል። አገዛዙ አባይ ዳር የተባለ አካባቢ ላይ የፈጸመው የድሮን ጥቃት ያደረሰው ጉዳት አልታወቀም የሚሉት የመረጃው ምንጮች በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ ግን ዛሬም አባይ ዳርና አዲስ ዓለም በተባሉ አካባቢዎች ተጠናክሮ መቀጠሉን ተናግረዋል። በተመሳሳይ በደቡብ ጎንደር ዞን ጋይንት ቀጠና ወለላ ባህር አካባቢ ትናንት ለሰዓታት የዘለቀ ውጊያ መደረጉን ለማረጋገጥ ተችሏል። ውጊያው የተቀሰቀሰው ያገዛዙ ጦር በሁለት አቅጣጫ ማለትም ከንፋስ መውጫ ከተማ አቅጣጫና ከስማዳ ወገዳ አቅጣጫ ወደ ወለላ ባህር መንቀሳቀሱን ተከትሎ የፋኖ ኃይሎች አጸፋ በመስጠታቸው ነው ሲሉ የፋኖ የመረጃ ምንጮች ተናግረዋል። በዚህ ውጊያ ከፍተኛ ሰብአዊ ጉዳት መድረሱን መድረሱንና የፋኖ ኃይሎችም ካገዛዙ ጦር ላይ የጦር መሳሪያ በምርኮ መውሰዳቸውን ነው የመረጃው ምንጮች የተናገሩት። በአካባቢው ዛሬም ወታደራዊ ውጥረቱ እንደሰፈነ ነው ሲሉ የመረጃው ምንጮች ለማረጋገጥ ችለዋል። በተያያዘም በምስራቅ ጎጃም ዞን ስናን ወረዳ ረቡ ገበያ ከተማ ዛሬ ከጠዋት ጀምሮ የፋኖ ኃይሎች ወደ ከተማዋ በመግባት ውጊያ መክፈታቸውን ነዋሪዎች ነግረውናል። ያገዛዙ ጦር በረቡ ገበያ ከተማ ለሚደረገው ውጊያ ኃይል ለመጨመር ከደብረ ማርቆስ ከተማ በመነሳት ወደ ስናን ሲጓዝ የደማን መገንጠያ አካባቢ በፋኖ የደፈጣ ጥቃት ተፈጽሞበት ከባድ ጉዳት ደርሷል ብለዋል። የደፈጣ ጥቃቱ የተፈጸመው በወታደራዊ ተሽከርካሪ ላይ መሆኑን የገለጹት የፋኖ የመረጃ ምንጮች በጥቃቱ ከደረሰው ጉዳት ባሻገር በርካታ የጦር መሳሪያዎችም በፋኖ ኃይሎች ተወስዷል ብለዋል። በተመሳሳይ ደብረ ማርቆስ ከተማ ቅርብ ርቀት በሚገኙት የቡ ማርያምና አርጀና እንዲሁም ደብረ ማርቆስ ማረሚያ ቤት ደርባ ትናንት ለሰዓታት የቆየ ውጊያ እንደነበር ተሰምቷል። በዚሁ በጎጃም ቀጠና በትናንትናው ዕለት ከአስር በላይ ያገዛዙ ወታደሮች ከነትጥቃቸው የፋኑ የፋኖ ኃይሎችን መቀላቀላቸውንም የአማራ ፋኖ በጎጃም አስታውቋል። በክልሉ ወሎ ቀጠና ደግሞ ከመሃል ሳይንት ደንሳ ቦረና እንዲሁም ደሴ ባለው መንገድ ያገዛዙ ጦር ሲንቀሳቀስ በፋኖ ኃይሎች ጥቃት ተከፍቶበት ከፍተኛ ሰብአዊና ቁሳዊ ጉዳት አስተናግዷል ሲል የአማራ ፋኖ በወሎ ቤት አማራ አስታውቋል። በተለይ ደግሞ ቀይ ዋሻ ቀበሮ ሜዳና ነጅድ መገንጠያ የተባሉ አካባቢዎች በፋኖ ኃይሎች ጥቃት መከፈቱን ተከትሎ ከፍተኛ ጉዳት የተመዘገበበት ከባድ ውጊያ መደረጉ ታውቋል። በተመሳሳይ በሰሜን ወሎ ላሊበላ ቀጠና ያገዛዙ ጦር ከላሊበላ ሹምሽሃ ኤርፖርት በመነሳት ወደ ገለሶት አቅጣጫ ኃይል ማንቀሳቀሱን ተከትሎ ውጊያ ተደርጓል ሲሉ የመረጃው ምንጮች ተናግረዋል። በዚህም በሶስት አቅጣጫ ማለትም መውጫ በረት፣ ጠዳና ተከዜ ምድር በተባሉ አካባቢዎች ወደ ገለሶት ለመግባት የሞከረው ያገዛዙ ጦር ከፋኖ ኃይሎች የተሰጠውን ያጸፋ ውጊያ ተከትሎ ጉዳት ደርሶበት ወደ ኋላ ለመሸሽ ተገዷል ተብሏል። በተያያዘ በክልሉ ሰሜን ሸዋ ዞን ምንጃር ቀጠና ውጊያ መደረጉም ታውቋል። በትናንትናው ዕለት በምንጃር ቀጠና ከባልጪ ወደ በሳ መስመር ቦርካ የተባለ አካባቢ አገዛዙ ኬላ ለመዘርጋት ሲሞክር በፋኖ ኃይሎች ውጊያ እንደተከፈተበት ነው የአካባቢው ነዋሪዎች የተናገሩት። በዚህም ጥቃት በርካታ ያገዛዙ ወታደሮች መገደላቸው ሲታወቅ፣ በዚህ ቀጠና ያገዛዙ ጦር አባላት ከግዳጅ ቀጠናቸው ጠፍተው ወደ ፋኖ መቀላቀላቸውም በተጨማሪ ተረጋግጧል። በሌላ መረጃም በአማራ ክልል ርዕሰ መዲና ባህር ዳር እየተካሄደ ባለው የምክክር ኮሚሽን ቀረቡ የተባሉ አጀንዳዎች እያነጋገሩ ነው። የምክክር ኮሚሽን የተሰኘው ተቋም በአማራ ክልል አጀንዳ ልየታና ተሳታፊ መረጣን ከማካሄዱ አስቀድሞ ከሳምንታት በፊት ሁለት መሰረታዊ ጥያቄዎችን ለብልጽግናው መንግስት አቀረብኩ ብሎ ነበር። የተናጠልም ቢሆን የተኩስ አቁም አድርጉ የሚልና እስረኞችን ፍቱ የሚል አገዛዙ ግን ይህ በጀት የሚመድብለት ተቋም ልክ አጀንዳ ማድረግና አለማድረግ የሚችላቸውን ጉዳዮችን ጠቅሶ እንዳሳወቀ ሁሉም እነዚህን በአማራ ክልል ይፈጸሙ በሚል ያቀረበውን ጥያቄዎችም ውድቅ አድርጎበታል። እንዲያም ሆኖ የብልጽግናው ተልእኮ ይፈጸም ዘንድ ግድ ነውና የአጀንዳ ማሰባሰብ መድረኩን በባህር ዳር ሲያደርግ ሰንብቷል። ከተሳታፊዎች ቀረቡ የተባሉ አጀንዳዎች ደግሞ መነጋገሪያ ሆነዋል። መሰረታዊ ጉዳዮች ሳይሆኑም በአሁኑ ወቅት እየተደረገ ባለው ጦርነትና የሰላም እጦት ሳቢያ የተፈጠረው ቀውስ ላይ ያተኮሩ ጉዳዮች የበዙበት እንደሆነም ከተሳታፊዎች የተገኘው መረጃ ያሳያል። እገታን አስቁሙልን፣ መፈናቀልን አስቁሙልን፣ አዲስ አበባ መግባት አልቻልንም የሚሉና የመልካም አስተዳደር ጥያቄዎች አጀንዳ ተብለው መቅረባቸውን በትዝብት አጋርተውናል። አጀንዳ ሰጪ ተብለው የተላኩ ሰዎች በየአካባቢው በሚገኙ ባለስልጣናት የተመረጡ መሆናቸውን ተከትሎ የመጣ ነው የሚሉት ተሳታፊው፣ ከአንዳንድ ስፍራዎች ደግሞ የክልል እንሁን ጥያቄ መቅረቡንም አብራርተዋል። እስካሁን ከተለያዩ አካባቢዎች ከነበሩ የአጀንዳ ማሰባሰብ የተባሉ መድረኮች እንከፋፈል የሚል አጀንዳ የቀረበው በአማራ ክልል የብልጽግና ተወካዮች በኩል ብቻ ሳይሆን እንደማይቀር በመጠቆም አነጋጋሪውን ጉዳይ ይፋ ውጥተዋል። በሌላ በኩል ዋዜማ ሬዲዮ በአጀንዳነት የተነሱ በማለት ዘገባ ያወጣች ሲሆን፣ ግዛቶቻችን ይመለሱ የሚለው አንዱ ነው ብሏል። የማንነትና የወሰን ጥያቄ ያለባቸው መተከል፣ ፓዊ፣ ደራ፣ ወልቃይት፣ ራያ የመሳሰሉት ጉዳይ መነሳቱን በማንሳት አንቀጽ 35 ሕገ መንግስቱ ይሰረዝ፣ ምክንያቱም ሀገር የሚበትን ነው የሚል መቅረቡንም በዘገባው ላይ ለመመልከት ችለናል። ከሰንደቅ ዓላማው ላይ ኮከቡ ይውጣ የክልሎች ባንዲራ ይቅር የሚሉ አጀንዳዎችም በአማራ ክልሉ የምክክር ኮሚሽን ላይ መነሳታቸውን ለማረጋገጥ ተችሏል። የፌዴሬሽኑ አወቃቀር ብሔርና ቋንቋን ሳይሆን መልክዓ ምድራዊ አቀማመጥ ላይ የተመሰረተ እንዲሆን የሚለው ደግሞ ሌላኛው ነው። በሌላ በኩል የፋኖ ኃይሎች በጀመሩት የዘመቻ አንድነት ኦፕሬሽን ድል ቀንቶናል ብለዋል። ዘመቻ አንድነት በሁሉም የአማራ ቀጠናዎች ተጠናክሮ ሲቀጥል በጎጃም ደብረ ማርቆስ ማረሚያ ቤት ውጊያ ተካሂዷል። በጎጃም ወሎና ሸዋ ቀጠናዎች እየተደረገ ባለው ዘመቻ አንድነት ከፍተኛ ድል መገኘቱን የፋኖ ኃይሎች አሳውቀዋል። ከዚህም ባለፈ በርካታ ያገዛዙ ጦር አባላት በከፍተኛ ሁኔታ ፋኖን እየተቀላቀሉ ነው ተብሏል። በጎጃም የደጀን ቀጠና ብሬንና አምስት ክላሽ በመያዝ ስድስት የአድማ ብተና አባላት የአማራፋኖ በጎጃም ዛምብራ ብርጌድን ተቀላቅለዋል። በተመሳሳይ አራት የመከላከያ አባላት ጃዊ መተከል መብረቁ ብርጌድን መቀላቀላቸውን የአማራፋኖ በጎጃም አሳውቋል። በጥቅሉ ከአስር በላይ የአገዛዙ ኃይል አባላት የአማራ ፋኖ በጎጃምን በዛሬው ቀን ብቻ ተቀላቅሏል ተብሏል። በተመሳሳይ በዚሁ በጎጃም ቀጠናም ቀኝ ጌታ ይፍታዊ ንጉሴ ክፍለ ጦር በሁለት ግንባር ሲፋለም መዋሉ ተሰምቷል። በረሀኛው ጅበላ ሙተራ ብርጌድ የቦ ማርያምና አርጀና ላይ በደብረ ማርቆስ ማረሚያ ቤት አካባቢ ውጊያ ሲያደርግ አርፍዷል። በዚህ አውደ ውጊያም ሁለት ቶዮታ የብልጽግና ሰራዊት ሲደመሰስ አንድ ኦባማ ቁስለኛ ተጭኖ ወጥቷል ተብሏል። ጃዊ መተከል አራተኛ ክፍለ ጦር መብረቁ ብርጌድ ቡኒ ጅራ የሚባል ቦታ ላይ አስደናቂ ኦፕሬሽን በመፈጸም 37 የአገዛዙ ጦር አባላትን ደምስሷል ተብሏል። እንዲሁም አራት የመከላከያ አባላት ከድተው ፋኖን ተቀላቅለዋል። በሌላ በኩል የአማራ ፋኖ በሸዋ ከሰም ክፍለ ጦር የነበልባል ብርጌድ በሚንቀሳቀስባቸው ቀጠናዎች የአገዛዙ 84ኛ ክፍለ ጦር እስካሁን 726 የግልና የቡድን መሳሪያ በፋኖ እንደተማረከበት ታውቋል። ሆኖም አዲስ መጣ የተባለው የክፍለ ጦሩ አመራር በአንድ ወር የተማረኩበትን መሳሪያዎች አስመልሳለሁኝ በማለት የሌሊት ኦፕሬሽን ከጀመረ ሰነባብተዋል። ይህም አልሳካ ያለው የአገዛዙ ሰራዊት ተጨማሪ 17 መሳሪያዎች እስካሁን ወደ ፋኖ ገቢ ሆነውበታል። ይህ እንዲህ እንዳለ የአማራ ፋኖ በወሉ ቤት አማራ ላስታሳምነው ኮርስር የሚገኘው እሸት ክፍለ ጦር በሪሁን ሻለቃ ኃይሌ ሻለቃና የክፍለ ጦሩ ቃኝ በቅንጅት መከላከያ ሚሊሻና አድማ ብተና የፋኖ ኃይልን በከበባ ለማፈን በመጡበት ወቅት ከባድ የመልስ ምት ሰጥተው ሸኝተዋቸዋል ተብሏል። ሚያዚያ 1 2017 ዓ.ም ከንጋት 11 ሰዓት ተኩል እስከ 5 ሰዓት ተኩል በተካሄደው ደውያም ያገዛዙ ሰራዊት ከባድ ኪሳራ አስተናግዶ ተመልሷል፣ ተብሏል። የተወደዳችሁ አድማጭ ተመልካቾቻችን ከኢትዮስ ሚዲያ ለዚህ ሰዓት ያዝናችሁ አዳዲስ መረጃዎቻችን እነዚህ ነበሩ። ነገ በተመሳሳይ ሰዓት በሌሎች መረጃዎች እንጠብቃችኋለን። እስከዛው በያላችሁበት ሰላም ቆዩ።